አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ፕሮግራም የያስኩላችሁ ስለ እባብ የህልም ፍቺ አጠቃላይ ትንታኔዎችን በዝርዝር እናያለን። በታላቁ የህልም ፈቺ ሊቅ ሙሐመድ ኢብኑ ሲሪን ረሂመሁላህ አፈታት መሰረት እያንዳንዱን በዝርዝር እናያለን። ይህን ዝርዝር ከማየታችን በፊት እስኪ ስለ ህልም አንዳንድ ነገር ልበላችሁ። ታላቁ ነቢይ ነቢዩ ሰለላሁ አለይሂ ወሰለም እንዲህ ይላሉ፣ ህልም በሶስት ይከፈላል አንደኛ ከአላህ የሆነ ሩኢያ። ሁለተኛ ከሰይጣን የሆነ ሰዎችን ለማስፈራራት ሆን ተብሎ ከሰይጣን የሚላክ ሶስተኛ፣ የሰው ልጅ በቀን የሰራውን በሌሊት መልሶ የሚደግመው ቅብዥር እንደማለት ነው። ሶስት ናቸው። የመጀመሪያው ሩኢያ ይባላል። ከጌታችን አላሁ ሱብሃነሁ ወተዓላ የሆነ ራእይ ወይም ማስጠንቀቂያ ከሱ የሆነ የሚላክልን ነው። ይህ ህልም አጠቃላይ ግልጽ ነው። ህልሙን በደንብ ማስታወስ እንችላለን። የልብ መረጋጋት አለው። ህልሙ በደንብ የሚያስታውቅ ግልጽ ነው። ይህ ከአላሁ ስብሐኑ ተዓላ የሆነ ራእይ ነው። ይህ ነው ሩእያ ማለት። ይህንን ለሚወድ ሰው መናገርና ፍቹን መጠየቅ ይችላሉ። ሁለተኛ ከሰይጣን የሆነ ነው። ይህ የሰው ልጅ ለማስፈራራት ሆን ተብሎ ከሰይጣን የሚላክ ነው። ምንም አይነት ትርጉም የለውም፣ ማስፈራሪያ ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰይጣንን ህልም መጠበቂያ ትምህርቶች ሰጥተውናል። ህልሙን እንዳየነው ነብዩ ሰለላሁ ዐለይሂ ወሰለም ያሉትን መተግበርና ከህልሙ ክፋት መጠበቅ እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በህልሙ አስከፊ ህልም ያየ ሰው አዑዙ ቢላሂ ሚነ ሸይጧኒ ረጂም በማለት ከአላህ ይጠበቅ፣ በሁለተኝነት በግራ ጎኑ ቀለል ብሎ ሶስት ጊዜ ተንፍስ፣ የተኛበትን የምኝታ ጎን ይቀይር፣ ከተቻለ ተነስቶ ሁለት ረቃ ሶላትን ይስገድ ብለዋል። በመጨረሻም የአላህ መልክተኛ ይህንን የሰይጣን ህልም ያየ ሰው ለማንም እንዳንናገር አዘውናል። ይህን ካደረግን በአላህ ፍቃድ ህልሙ አይጎዳም። በሶስተኝነት የምናየው የሰው ልጅ ቀን የሠራውን ሌሊት መልሶ የሚያየው ቅብዥር ማለት ነው። ለምሳሌ አንድ ሰው ፈተናን ሲፈተን በቀን እንደገና በሌሊት ፈተና እየተፈተነ ሲወድቅ ወይም ሲያልፍ ካይ ይህ ቅብዥር ነው። ይህ ህልም ምንም አይነት ትርጉም የለውም፣ ችላ ልንለው ይገባል። ስለ ህልም ይህንን ከተነጋገርን ወደ ዋናው ርዕሳችን እንገባለን። በህልም ዓለም ውስጥ እባብን ማየት ምን ማለት ነው? በህልም ዓለም ውስጥ እባብ ጠላትን ይወክላል። ታላቁ ህልም ፈች ሊቅ ሙሐመድ ኢብኑ ሲሪን ረሂመሁላህ እንደሚሉት በህልም ዓለም እባብ ማየት ጠላትን ይወክላል። የጠላታችን ዝርዝርና የባቦ አይነት ግን ይለያያል። ለምሳሌ በህልማችን ጥቁር እባብን ማየት እኛ ጠላት ባለስልጣን እንደሆነ ያሳየናል። በሁለተኛ ነጭ እባብ በህልማችን ካየን ሙናፊቅን ወይም በውጭ ወዳጅ መስሎ በውስጥ የሚጎዳ ጠላትን ያመለክታል። በሶስተኝነት የምናየው አረንጓዴ እባብ፣ ይህ ሁለት አይነት ትርጉም አለው። የመጀመሪያው ጻዲቅ ወይም አማኝ መስሎ የሚቀርብን ጥላትን ያመለክታል። በሁለተኝነት ደግሞ በሽታን ያመለክታል። በመቀጠል እባብ በቤታችን ውስጥ የምናይ ከሆነ ይህ ጥላታችን ከቤተሰብ ወይም ከጎረቤት መሆኑን ያሳያል። በህልማችን አልጋችን ላይ እባብ የምናይ ከሆነ በትዳር አጋራችን በኩል የገባ ጥላትን ያመለክታል። እንዲሁም እባብ ካፍንጫ፣ ከሆድ ካፍ ሲወጣ ካዩ በዋነኝነት ይህ ጥላት የራስዎ ልጅ ወይም ከቤተሰብ የሚወጣ መሆኑን ማሳያ ነው። በህልማችን እባብ ሲነክስን ካየን ይህ ከጠላት ጉዳት እንደሚደርስብን ማስጠንቀቂያ ነው። የሚደርስብንም ጉዳት እባቡ በነከሰን ህመም ልክ ነው። በህልማችን እባብ በክፋት ወይም በመጥፎ ነገር ሲያነጋግረን ማየት ይህ ከጠላት የሆነ ነገር እንደሚደርስብን ትልቅ ማስጠንቀቂያ ነው። በሁለተኝነት እባብን በሰላማዊ መንገድ እያወራን ማየት ይህ ትልቅ የምስራች ነው። ከጠላት ጥቅም ማገኘትን ወይም ጠላት ጋር በሰላም መለያየትን ያበስራል። በህልማችን እባብን የምንገል ከሆነ ግን ይህ ትልቅ የምስራች ነው። በጠላታችን ላይ የበላይነት ማግኘትን እንዲሁም ከችግሮች ሁሉ ነፃ መውጣታችንን የሚያሳይ ትልቅ ማስረጃ ነው። እባብን መያዝ ወይም መቆጣጠር፣ ይህ ትልቅ የሆነ የምስራች ህልም ነው። እባብን በህልማችን መያዝና መቆጣጠር ትልቅ የሆነ የምስራች ህልም ነው። ስልጣንን፣ ሀብትን፣ እንዲሁም በጠላታችን ላይ የበላይነት ማግኘትን ያበስራል። ውድ ወንድምና እህቶቼ ስለ ባብ የህልም ፍች ይህን ያህል ካልኳችሁ፣ አሁን ደግሞ ስለ ህልም ፍች አንድ አንዳንድ ነገር ልበላችሁ። የህልም ፍች ሁኔታ እንደ ሰውየው ሁኔታና እንደ ሰውየው የህይወት ሁኔታ ይለያያል። ታላቁ የህልም ፍች ሊቅ ሙሐመድ ኢብኑ ስሪን ሁሌም ህልም ሲፈቱ ከቁርኣን ጋር እያይዘው ነበር። ሁለት አንድ አይነት ህልም ያዩ ሰዎች ወደስታቸው መጡ። ሁለቱም ያዩት በህልማቸው አዛን ሲያረጉ ነበር። አንደኛው አማኝ ነበር፣ ሁለተኛው ደግሞ ሌባ ነበር። ጻዲቁንና አማኙን እንዲህ አሉት። አንተ በቅርቡ ሐጅ ታደርጋለህ፣ አሉት። ሁለተኛውን ሌባ ነበር፣ አንተ ሌባ ነህ፣ በቅርቡ ትያዛለህ፣ አሉት። ኢብኑ ሲሪን ረሂሞላህ አንድ አይነት ህልም ያዩትን ሰዎች ሁለት የተለያየ ትርጉም ሰጥቷቸዋል። እናንተም ብትሆኑ ህልማችሁን ስትፈቱ ከራሳችሁ ህይወት ጋር ማመዛዘን አለባችሁ። ለአንዳንዱ ርዚቅ ማለት ብር ነው፣ ለአንዳንዱ ነፃ መውጣት፣ ለአንዳንዱ ልጅ፣ ለአንዳንዱ ትዳር ተዳር ሁላችንም ህይወታችን ይለያያል። የህልም ፍቻችንም እያንዳንዳችን ይለያያል። ይህ አጠቃላይ እውቀት ብቻ ነው